እኔ ምልህ የመንገዱ ግንባታ መቼ ነው የሚጠናቀቀው? ሆስፒታሉም ቢሆን ተመረቀ እንጂ የሕክምና ግብዓት እንዳልተሟላለት ነው ሕዝቡ የሚያለቅሰው። አየኛ ነገር መቼ ነው የሚሞላልን? ይህ ውልሽና እናት መንግስት የበጀት እጥረት ገጥሞታል። የህዝቡ ጥያቄም ቢሆን ጨምሯል። እንኳን አዲስ ሊገነባ የጀመራቸውን ፕሮጀክቶች በወቅቱ እያጠናቀቀ አይደለም። በበጀት እጥረት የተነሳ ማለት ነው እንዴ? በየዓመቱ የሚመደበው በጀትስ ግብር በወቅቱ ካልተሰበሰበ በጀት ኬት ይገኛል ብለሽ ነው? ከእርዳታና ብድር? እሱ እንኳን የሚያዋጠን መንገድ አይደለም። ደግሞ በጀትና ግብርን ምን አገናኛቸው? በጣም ነው እንጂ የሚገናኙት። እንዴ እስካሁን ይህንን አልተረዳሽም ማለት ነው? ይኸውልሽ በራሳችን አቅም የመልማት ፍላጎታችንን በማሟላት የኢኮኖሚ ሉዓላውነታችንን ማረጋገጥ አለብን። በእርዳታና ብድር ላይ ጥገኛ የሆነ ሀገር መቼም ቢሆን አልፍለትም። ደግሞም ነጻነት አይኖረውም። በመሆኑም ህዝቡ ወቅቱን ጠብቆ ግብር መክፈል ይኖርበታል። ከህዝቡ የሚሰበሰበውን ግብር በልማት ላይ ማዋል ደግሞ የመንግስት ግዴታ ነው። አሃ ነገሩ እንዲህ ነው እንዴ! ገና አሁን ገባኝ። የምንመኘውን ይህ በደቡብ ራዲዮና ቴሌቪዥን ድርጅት የማሻ ቅርንጫፍ ጣቢያ ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ገቢዎች ቢሮ ጋር በመተባበር በገቢ ልማት ዙሪያ የሚያዘጋጀው መሰናዶ ነው። በዚህ ዝግጅት ለግብርና ታክስ ልማት ውጤታማነት የሚያግዙ ጉዳዮች ይዳሰሱበታል። የግብር ከፋዩን ማህበረሰብ ግንዛቤ እናሳድጋለን፣ አሪያነት ያላቸውን ተሞክሮችንም እናበረታታለን። የዘርፉ ባለድርሻ አካላትም ትኩረት ስለሚሹ ጉዳዮች መልእክት ያስተላልፉበታል። እርሶም ሀሳቦትንና ገንቢ አስተያየቶችን ያጋሩበታል። ዝግጅታችንን ዘወትር ማክሰኞ ከምሽቱ አንድ ሰዓት እስከ አንድ ሰዓት ከሀያ በማሻ ኤፍም አንድ መቶ ሶስት ነጥብ ስምንትና በማኅበራዊ ሚዲያ ገጾቻችን ማድመጥ ይችላሉ። በደቡብ ራዲዮና ቴሌቪዥን ድርጅት የማሻ ቅርንጫፍ ጣቢያ ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ገቢዎች ቢሮ ጋር በመተባበር ፋይናንስ አቅማችንን በተከታታይ በዚህ ሶስት ዓመት ውስጥ እያሳደግን መጥተናል። በዚህ ዓመትም ከፍ ያለ እቅድ አቅደን ለክልል ከአስር ቢሊዮን ብር በላይ እንሰበስባለን ብለን አቅደን ወደ ስራ እየገባን ነው። ይሄ ግብ ሊሳካ የሚችለው በየደረጃው የተዘጋጀ ያወቀ፣ በፈቃደኝነት ላይ ግብር የሚከፍል ማህበረሰብ የተበራከተ እንደሆነ ነው ሊሳካ የሚችለው። እንዴት ከረማችሁ? ውድ የሬዲዮ ጣቢያችን ቤተሰቦች ሰላምና ጤና የዘወትር ምኞታችን ነው። ይህ ከደቡብ ምዕራብ ኢትዮጵያ የሕዝቦች ክልላዊ መንግስት ገቢዎች ቢሮ ጋር በመተባበር የምናቀርበው መሰናዷችን የሚደመጥበት ሰዓት ነው። የክልሉ ገቢዎች ቢሮ ከእኛ ጋር በትብብር በመስራቱ ምስጋናችን እንደ ወትሮ ሁሉ ላቅ ያለ ነው። እናንተም ስለምታደምጡን ሀሳባችሁን ስለምታጋሩን ትልቅ አክብሮት አለን። ከድህነት ማሮስ እስን ተዘጠ ወዴት እንደርሳለን? ከራሳችን ሰርቀን ለክልላችን ዘላቂ ልማት ግብርን በታማኝነት ይላል የክልሉ ገቢዎች ቢሮ። በታማኝነት ግብርን የሚከፍል ማህበረሰብን ለመፍጠር በጋራ እንሰራለን። ግብር መክፈል ለሀገር እድገት ነው። በሶስተኛ ቀን ከፈልኩት ካልከፈል በምን መንገድ ይሰራል? ውሃም ቢሆን በሰራንበት ልክ ነው። ያ ሁሉም በጊዜ ብከፍል ለዚህ ለልማት ይውላል የሚል ሀሳብ አለ። በሰራንበት ልክ መክፈል አለብን ብለን ተዘጋጅተ የምንኖረው አሃ ነገሩ እንዲህ ነው እንዴ! ገና አሁን ገባኝ። በባለፈው መሰናዷችን ስለ ታክስ ስሌት ማስታወቂያና ተያያዥ ጉዳዮች መረጃ መቀባበላችን ይታወሳል። ታክስ ከፋዩ ስለሚከፍለው የግብር መጠን የሚገልጽ ሰነድ የተሟላ መረጃ ነው የታክስ ስሌት ማስታወቂያ። በእነዚህና ተያያዥ በሆኑ ጉዳዮች በባለፈው መሰናዷችን ማስቃኘታችንን በድጋሜ ለማስታወስ እንወዳለን። በዛሬው ዝግጅታችን የታክስ ስሌቶችን ስለ ማሻሻልና ስለ የግብር ይርጋ ጊዜ መረጃ እናቃብላለን። ወንድሙ ካኪሎ ነኝ። እንድትከታተሉን በአክብሮት ጋበዝን። የገቢ ግብር ማለት ነጋዴው ከተለያዩ የንግድ ሥራ ዘርፎች ከሚያገኘው ገቢ በገቢው መጠን የተገመተለትን ወይንም ደግሞ የተሰላለትን ለመንግሥት ገቢ የሚያደርገው ገንዘብ ነው ግብር ከፋዩ ቀደም ስል የተወሰነበት የታክስ ስሌት የሚሻሻልበትና የግብር ይርጋ ጊዜ የሚሰጥበት ሁኔታ እንዳለ በታክስ አስተዳደርና እና ገቢ ግብር አዋጁ ተደንግጓል ለመሆኑ የታክስ ስሌት የሚሻሻለው መቼና ለምን ይሆን የዴሰ ጉዳያችን ዋናው ነጥብ ነው

በገቢ ግብር አዋጅ መሰረት የክራይ ገቢ ግብር ወይንም ደግሞ የንግድ ግብርን በተመለከተ የታክስ ከፋዩ ኪሳራ ለታክስ ጊዜው የተሰላ መሆኑን፣ በተጨማሪ እሴት ታክስ አዋጅ መሰረት በብልጫ የተከፈለ የግብአት ታክስ መጠንን በተመለከተ ታክስ ከፋዩ በታክስ ጊዜው በብልጫ የከፈለው የግብአት ታክስ በትክክል የተሰላ መሆኑ ከተረጋገጠ የመጀመሪያው የታክስ ስሌት በመቀነስ ወይንም ደግሞ በመጨመር ሊሻሻል ይችላል። የገቢዎች ቢሮ ወይንም ደግሞ ባለስልጣኑ በሌላ በማናቸውም ሁኔታ ታክስ ከፋዩ ለታክስ ጊዜው መክፈል የሚገባው የታክስ መጠን በትክክል የተሰላ መሆኑን በማረጋገጥ በሚያገኘው ማስረጃ መሰረት ማንኛውንም የታክስ ስሌት ሊያሻሽለው ይችላል። በቀድሞው አዋጅ እነዚህ ተግባራት እንዲፈጸሙ የሚደረጉት በአቤቱታ አጣሪ ኮሚቴ፣ በግብር ይግባኝ ሰሚ ጉባኤና በፍርድ ቤት አማካይነት ውሳኔውን በመጨመር ወይንም ደግሞ በመቀነስ እንዲሻሻል በማስቻል እንደነበር ማስታወሱ ጠቃሚ ነው። ስለ ታክስ ስሌት ማሻሻያ ስናወጋ ሌላው ተያይዞ የሚነሳው ዋናው ጉዳይ ተጠያቂነት ነው። በአዋጁ መሰረት ግዴታን በወቅቱ ያለመወጣት ተጠያቂነትን እንደሚያስከትል በተደጋጋሚ መጠቆማችን ይታወሳል። ማንኛውም የታክስ ስሌት በማንኛውም ጊዜ በታክስ ከፋዩ ወይንም ደግሞ በታክስ ከፋዩ ስም የማጭበርበር ድርጊት ሲፈጸምበት ወይንም በማወቅ የተፈጸመ የቸልተኝነት ድርጊት መኖሩ ከተረጋገጠ የይርጋ ጊዜ ሳያግደው ታክስ ከፋዩ ተጠያቂ ይሆናል። ታክስ ከፋዩ በማናቸውም ሁኔታ በራሱ የሚያሰላው የታክስ ስሌት የራስ ታክስ ስሌት ሲሆን ስሌቱን ካስታወቀበት ቀን ጀምሮ በሚቆጠር አምስት ዓመታት ውስጥ ለማስረከብ ወይንም ደግሞ አሟልቶ ለመክፈል ፈቃደኛ ሳይሆን የቀረ እንደሆነ ወጪውን ጨምሮ ካላስረከበው ሀብት ዋጋ ሳያልፍ ከታክስ ከፋዩ ለሚፈለገው ታክስ መጠን በግል ተጠያቂ ይሆናል። በሌላ አባባል የታክስ ከፋዩ በተጠቀሰው የጊዜ ገደብ ውስጥ ገቢውን ካላስገባ ማለት ነው። ታክስ ከፋዩ በሚሰጠው ማስታወቂያ መሰረት ላልከፈለው ታክስ ንብረቱ ተይዞ እንዲቆይ ይደረጋል። ዕዳው እስከ መጨረሻው ቀን ድረስ ያልተከፈለ እንደሆነ ባለስልጣኑ ሀብቱን በግልጽ ጨረታ በመሸጥ ከሽያጩ የሚገኘውን ገንዘብ ለሚከተሉት ክፍያዎች እንዲውል ያደርጋል። በዚሁ መሰረት በመጀመሪያ ደረጃ በባለስልጣኑ በሚወሰነው መጠን ሀብቱን ለመያዝ ለመጠበቅና ለመሸጥ የወጣውን ወጪ ለመሸፈን በተሰጠው ማስታወቂያ የተመለከተውን ያልተከፈለ የታክስ ዕዳ ለመክፈልና እንዲሁም የታክስ ከፋዩን ሌላ የክስ ዕዳ ለመክፈል ሊያውለው ይችላል። የገቢዎች ባለስልጣን በሌላ በኩል በዕዳ የተያዘ ንብረት ከተሸጠ በኋላ ከሽያጩ ገንዘብ ላይ ቀሪ ገንዘብ ካለ ንብረቱ ከተሸጠበት ቀን ጀምሮ ባሉት 45 ቀናት ውስጥ ለታክስ ከፋዩ ይከፈለዋል። ሆኖም ታክስ ከፋዩ ንብረቱ ተሽጦ ዕዳው ተከፍሎ የተረፈው ገንዘብ ወደፊት ለሚመጣ ማንኛውም የታክስ ዕዳ እንዲውል መስማማቱን በጽሑፍ ከገለጸ እንዲፈጸምለት ይደረጋል።

የዘንድሮ እቅዳችን በጣም የተለጠጠ ነው። እንደ ክልል እቅዳችን አስር ቢሊዮን ነው። ይሄ ግብ ሊሳካ የሚችለው በየደረጃው የተዘጋጀ ያወቀ፣ በፈቃደኝነት ላይ ግብር የሚከፍል ማህበረሰብ የተበራከተ እንደሆነ ነው። ግብር መክፈል ለሀገር እድገት ነው። በሶስተኛ ቀን ከፈልኩት ካልከፍል በምን መንገድ ይሰራል? ውሃም ቢሆን በሰራንበት ልክ ነው። ያው ሁሉም በጊዜ ቢከፍል ለዚህ ለልማት ይውላል የሚል ሀሳብ አለ። በሰራንበት ልክ መክፈል አለብን ብለን ተዘጋጅተ የምንኖረው የተከበራችሁ የግብር ከፋዮች እነዚህን ህጎችንና አዋጆችን ጠንቅቆ በመረዳት ግዴታችንን በወቅቱ በታማኝነት እየተወጣን መብቶቻችንን እንጠይቅ እያልን ለዛሬው ያሰናዳነውን በዚሁ ቋጨን። ለክልላችን ልማት ግብርን በታማኝነት። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግሥት ገቢዎች ቢሮ የሰራ ሰው ወደ ተሻለው ደረጃ ይደርሳል። ከአመሮሃ ወደ ለ ከለ ወደ ሀለቶሃ እንደሚቀየር ተስፋ አለኝ። እናቶች መንገድ ላይ ተጉላልቶ መንገድ ሲበላሽ ካልከፍል በምን መንገድ ይሰራል? የዛንድሮ እቅዳችን በጣም የተለጠጠ ነው። ያው ደስ ይለኛል ማለት ሰርቼ ለራሴ ተጠቅመ፣ ለመንግስት የሚሆነውንም አድርጌ ያለሁ ያ ሁሉም በጊዜ ብከፍል ለዚህ ለልማት ይውላል የሚል ሀሳብ አለኝ። ይህ በደቡብ ራዲዮና ቴሌቪዥን ድርጅት የማሻ ቅርንጫፍ ጣቢያ ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ገቢዎች ቢሮ ጋር በመተባበር በገቢ ልማት ዙሪያ የሚያዘጋጀው መሰናዶ ነው። በዚህ ዝግጅት ለግብርና ታክስ ልማት ውጤታማነት የሚያግዙ ጉዳዮች ይዳሰሱበታል። የግብር ከፋዩን ማህበረሰብ ግንዛቤ እናሳድጋለን፣ አርያነት ያላቸውን ተሞክሮችንም እናበረታታለን። የዘርፉ ባለድርሻ አካላትም ትኩረት ስለሚሹ ጉዳዮች መልእክት ያስተላልፉበታል። እርሶም ሀሳቦትንና ገንቢ አስተያየቶችን ያጋሩበታል። ዝግጅታችንን ዘውትር ማክሰኞ ከምሽቱ አንድ ሰዓት እስከ አንድ ሰዓት ከሀያ በማሻ ኤፍም አንድ መቶ ሶስት ነጥብ ስምንትና በማኅበራዊ ሚዲያ ገጾቻችን ማድመጥ ይችላሉ። በደቡብ ራዲዮና ቴሌቪዥን ድርጅት የማሻ ቅርንጫፍ ጣቢያ ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ገቢዎች ቢሮ ጋር በመተባበር